ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትም የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶሎዳ መድረክን ተቀላቀሉ። ሶሎዳ ሚዲያ እንደ ሶሎዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሰብስክራይብ ዝግጅቶቻችንም ላይክ ያድርጉ ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙን ትችላላችሁ። ሶሎዳ ሚዲያ።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 ኢትዮጵያ ደቡብ ሱዳንን አራት ለአንድ አሸነፈች። በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ኢትዮጵያ ደቡብ ሱዳንን በማሸነፍ ሁለተኛ ተከታታይ ድሏን አስመዝግባለች። ምድብ አንድ ላይ የሚገኘው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡን በስድስት ነጥብ እየመራም ይገኛል ቀን ሰባት ሰዓት ላይ በአበበ ቢቂላ ስታዲየም በተደረገው ጨዋታ ዳዊት ካሳው ሶስት ግቦችን በማስቆጠር ሃትሪክ ሰርቷል። እኒው ስለ ሺህ ደግሞ አራተኛዋን ግብ ከመረብ አሳርፏል። ፓኖም ጁሎ የደቡብ ሱዳንን ብቸኛ ግብ በፍጹም ቅጣት ምት አስቆጥሯል። ኬፕ ቬርዴ ሞሪሼስ እና ሲሼልስ ታላቅ የጤና ስኬት ማስመዝገባቸውን የዓለም የጤና ድርጅት አበሰረ ሶስቱ ደሴታማ የአፍሪካ ሀገሮች የኩፍኝ በሽታን ማጥፋታቸውን የዓለም ጤና ድርጅት ማብሰሩን አናዶሉ ጽፏል ኬፕ ቬርዴ ሞሪሼስ እና ሲሼልስ ለዚህ ስኬት የበቁት ለ36 ተከታታይ ወራት አንድም በበሽታው የተያዘ ሰው ባለመገኘቱ ነው ተብሏል ከዚህ ስኬት ለመድረስም ሶስት ሀገሮች ከሳራ በስተደቡብ የአፍሪካ ክፍል የመጀመሪያዎች እንደሆኑም ተጠቅሷል። ጥብቅ የወረርሽኙን መከላከያ መላና ሰፊ የክትባት መርሃ ግብርን ስራ ላይ ማዋላቸው ለዚህ ስኬት እንዳበቃቸውም ታውቋል። ጉዳይን ሲከታተል የቆየ ኮሚሽንም እንዳረጋገጠላቸው የዓለም የጤና ድርጅት እወቁት ማለቱን መረጃው አስታውሷል። የደቡብ አሜሪካዋ ሀገር ኢኳዶር የተደራጀ የአደገኛ እጽ አስተላላፊ ቡድን ሎስ ላቦስ መሪ ነው የተባለው ዊልመር ቻቫሪያ ስፔን ውስጥ መያዙ ተሰማ። ግለሰቡ ፒፖ በሚል ቅጽል ስም እንደሚታወቅ ቢቢሲ ዘግቧል። ግለሰቡ ከአራት አመታት በፊት በኮቪድ-19 በሽታ ምክንያት እንደሞት አድርጎ ራሱን ሸሽጎ መቆየቱም ተጠቅሷል። ፒፖ ሲመራው የቆየው የአደገኛ እጽ አስተላላፊዎች የተደራጀ የወንጀል ቡድን በኢኳዶርም ሆነ በአሜሪካ በአሸባሪነት የተፈረጀ ነው ተብሏል። ኢኳዶር ከቅርብ ዓመታት ወዲህ ከዋነኞቹ የአደገኛ እጽ አስተላለፊያዎች አንዷ የሆነች መምጣቷም ይነገራል። የተለያዩ ተቀናቃኝ ቡድኖች የወንጀል መድረኮች እንደሆነችም መረጃው አስታውሷል። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ 20 ነጥብ እቅድ የሚደግፍ የአሜሪካን ረቂቅ ውሳኔ አጸደቀ። በእቅዱ ውስጥ ዓለም አቀፍ የሚያረጋጋ ኃይል አይኤስኤፍ መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም፣ ፈረንሳይ እና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወም ድምጽ የሰጡ ሀገራት የሉም። ሩሲያና ቻይና በውሳኔው ላይ ድምጽ ከመስጠት ታቅበዋል። ይህንን ውሳኔ መቀበል የተኩስ አቁም ስምምነቱን ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ተናግረዋል። ሓማስ ውሳኔውን ለፍልስጤማውያን መብቶች እና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከጸደቀ በኋላ በቴሌግራም ላይ ሐማስ እቅዱ ህዝባችንን የሚቃወመውን በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደርን ያስገድዳል ብሏል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጥቶ መመደብ ትግሉን ትጥቅ ማስፈታት፣ ገለልተኛነቱን ማስወገድ እና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲልም ሃማስ አክሏል። በውሳኔው መሰረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፍ ኃይል አይኤስኤፍ ከእስራኤልና ከግብፅ ጋር በመሆን አዲስ ከተመለመለ እና ከሰለጠነ የፊልስጤም የፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅ እና ሀማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለምክር ቤቱ እንደተናገሩት በጋዛ ይሰማራል የተባለው ዓለም አቀፍ የሚያረጋጋ ኃይል አካባቢውን በማስጠበቅ የጋዛን ወታደራዊ ኃይል የማስወገድ፣ የሽብር መሰረተ ልማትን የማፍረስ፣ የጦር መሳሪያዎችን የማውጣት እና የፍልስጤምን ሰላማዊ ዜጎች ደህንነት የማረጋገጥ ኃላፊነት ተሰጥቶታል። የጸጥታው ምክር ቤት የፍልስጤም የሰለጠኑ ባለሙያዎችን ከፖለቲካ ነፃ የሆኑ ኮሚቴ አስተዳደርን የሚቆጣጠር እና የጋዛን መልሶ ግንባታና የሰብአዊ እርዳታ አቅርቦትን የሚቆጣጠር የሰላም ቦርድ የተባለ የሽግግር አስተዳደር አካል እንዲፈጠር አጽድቋል። በውሳኔው መሰረት ከሁለት ዓመታት የጦርነት ጊዜ በኋላ ጋዛን መልሶ ለመገንባት የሚደረገው የገንዘብ ድጋፍ የሚመጣው በዓለም ባንክ ከሚደገፍ የትረስት ፈንድ ነው። በውሳኔው መሰረት ዓለም አቀፍ የሚያረጋጋ ኃይል እና የሰላም ቦርድ ከፊሊስጤም ኮሚቴና ከፖሊስ ኃይል ጋር አብረው ይሰራሉ። ትራምፕ የጸጥታው ምክር ቤት ውሳኔ ታሪካዊ ሲሉ ጠርተውታል እና ለሰላም ቦርዱ እውቅናና ድጋፍ ለማድረግ የሚያስችል መንገድ ነው ብለዋል። የመጨረሻው አባላትን በቅርቡ ይፋ ይደረጋሉ። ሊቀመንበሩ ራሳቸው ትራምፕ እንደሚሆኑም ይጠበቃል ትራምፕ ይህ የተባበሩት መንግስታት ታሪክ ውስጥ ከተላለፉት ታላላቅ ውሳኔዎች አንዱ ሆኖ ይቆጠራል በመላው ዓለም ተጨማሪ ሰላምን ያመጣል ሲሉ በትሩዝ ሶሻል የማህበራዊ ገጻቸው ላይ ጽፈዋል። ከቀደሙት ረቂቆች በተለየ ውሳኔው ወደ ፊሊስጤም የራስን እድል በራስ መወሰንና የሀገርነት አስተማማኝ መንገድን ያመላክታል። እስራኤል የፊልስጤም ሀገር መሆንን አጥብቃ ትቃወማለች። ይህም ወደፊት ግዛትነት በሚወስደው መንገድ ላይ ትልቅ እንቅፋት ሆነዋል። ቁልፍ የአረብ ሀገራት የውሳኔውን አርቃቂዎች የፊሊስጤም የራስን ዕድል በራስ መወሰን በጽሁፍ ውስጥ እንዲያካትቱ ጫና አድርገውባቸዋል። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ውሳኔው ወደ ተጨባጭና በአስቸኳይ ወደ መሬት ላይ ወደሚወርዱ እርምጃዎች መተርጎምና የሁለት ሀገራት መፍትሄን ለማሳካት የፖለቲካ ሂደት ማምጣት እንዳለበት አጽንኦት ሰጥተዋል። አሜሪካ የፊልስጤም ባለስልጣን ግብፅን፣ ሳውዲ አረቢያንና ቱርክን ጨምሮ በርካታ የአረብና የሙስሊም አብላጭ ሀገራት ውሳኔው በፍጥነት ተግባራዊ እንዲሆንም ጥሪ አቅርበዋል። የፊልስጤም ባለስልጣን በሰጡት መግለጫ የውሳኔው ውሎች በአፋጣኝና ወዲያውኑ መተግበር እንዳለባቸው ተናግረዋል። በፊሊስጤን ባለስልጣንና ሌሎች ስምንት የአረብና የሙስሊም ሀገራት ድጋፍ ስላደረጉ ሩሲያና ቻይና ድምፅን በድምፅ የመሻር አማራጮችን አልተጠቀሙም። ነገር ግን ውሳኔው ከማጽደቅ ታቀበዋል። ደቡብ ኮሪያ ከሰሜን ኮሪያ ጋር ያላትን ወታደራዊ መስመር ለመለየት የሚያስችላትን ንግግር ለማድረግ እቅድ እንዳላት አስታወቀች። ሲኦል ከፒዮንግያንግ ጋር የሚፈጠር ድንገታዊ ግጭትንና ውጥረትን ለመቀነስ የሚረዳ እቅድ በማቅረብ ኒውክሌር ከታጠቀችው ጎረቤቷ ጋር የሚፈጠር ትንኮሳን ለማስቀረት እንደምትፈልግ ገልጻለች። የደቡብ ኮሪያ ምክትል መከላከያና ብሔራዊ ደህንነት ኃላፊ ኪም ሆንግ ቾል ከሰሜን ኮሪያ የሚመጣ ተደጋጋሚ ጥሰትን ለመከላከል የድንበር ላይ ወሰን ማስመር አስፈላጊ መሆኑን ነው የተናገሩት። ሰሜን ኮሪያ በበኩሏ የድንበር ላይ ጥሰት የምትፈጽመው ደቡብ ኮሪያ ናት ትትልም ትከራከላለች።